ጤና ስጥልን እንዴት አላችሁ ቤተሰቦች ሁሉ ሰላም። እንግዲህ ዛሬ የተለያዩ መረጃዎች አለማችን ላይ እየወጡ ይገኛል። ዩክሬን በአሜሪካ የረዥም ርቀት ሚሳኤል ታገኛለች ተብሎ ሲታሰብ ነበረ። እንግዲህ ጀርባ ተሰጥቷታል። ይህ በጣም እጅግ አሳሳቢ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ደግሞ በተለያዩ አጋጣሚዎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ያደረጓቸው ውይይቶች እንዲህ አይነቱን ጉዳይ ጫና ውስጥ እንዳስገቡት ይነገራል። ዩክሬን ጠንካራ አቋም እየወሰደች ቢገኝም፣ ከሩሲያ በኩል ያሉ ዲፕሎማሲያዊ መንገዶች ደግሞ ጫናውን እንደዚሁ አስቸጋሪ ሊያደርግባት እንደሚችል ተነግሯል። ያም ሆኖ ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በየትኛውም መለኪያ በየትኛውም አኬድ ዛሬም ብቻም ሳይሆን ነገንም ግምት ውስጥ አስገብተው የሚንቀሳቀሱ ሰው በመሆናቸው በቀላሉ ፈተናውን ሊወጡት እንደሚችሉ ቢነገርም፣ ግን ፕሬዚዳንት ዶናልድ ትራምፕ ለዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ መስጠት አልቻሉም። ያልቻሉበት መንገድ የራሳቸው የፖለቲካ ፍላጎት የራሳቸው ከራሳቸው ከኮንግረሱ አንጻር የሚነሱ ሀሳቦችንም እንደዚሁ ታሳቢ ማድረግ ይጠበቅባቸዋል እና እሱን እንግዲህ ማድረግም አለማድረግም የነ ዜለንስኪም የቤት ስራ ሆኗል። እንግዲህ የዩክሬኑ ፕሬዚዳንት ቮሎድሚር ዜለንስኪ ከፕሬዚዳንት ዶናልድ ትራምፕ ጋር ውይይት አድርገው ነበረ። ከዛም በኋላ ደግሞ እንደምታውቁ ቶማሀውክ ረዥም ርቀት ተወንጫፊ ሚሳይልን ያገኛሉ ተብሎ ተስፋ ተሰጥቶ ሰጥተው ነበረ። እሳቸውም ራሳቸው ግን ከዛም በፊት እሳቸው ዋሽንግተን ከመግባታቸው በፊት ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላድሚር ፑቲን ለሁለት ሰዓት ተኩል ውይይት አድርገው ነበረ። ትራምፕ ጉዞ ላይ ማናቸው ቮሎዲሚር ዘለንስኪ ጉዞ ላይ እያሉ ቀደም ሲል ከመድረሳቸው ከሰዓታት በፊት ፕሬዚዳንት ፑቲንና ትራምፕ ተነጋገሩ። ቶማሆክን መስጠት በእርግጥም በሁለቱ ሀገራት መካከል ያለውን ወታደራዊ ውጥረትና ልዩነት ሊያሰፋው የሚችል በመሆኑ ፕሬዚዳንት ዶናልድ ትራምፕ እንዲሁ በቀላሉ አሳልፈው የሚሰጡ ፕሬዚዳንት አልሆኑም። ግን ተስፋ እርጋ ነበረ፣ ኬቭ በተለይም የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በዛ ልክ ነበረ ሀሳባቸው። ግን ሳይሳካላቸው ቀርተዋል። ከዘለንስኪ ጋር ብዙ ጉዳዮች ላይ ተወያይተዋል። እንግዲህ የዚህ የጦር መሳሪያ ጉዳይ እንደነበር ተነግሯል። ግን ለዩክሬን እንዲሰጥ ስለመስማማታቸው እስካሁን ፕሬዚዳንት ዶናልድ ትራምፕ አልታወቀም። ያ ማለት አልተስማሙም ነው። ጀርባ ተሰጥቷቸዋል፣ ቮሎዲሚር ዘለንስኪ የሚል ሀሳብ እንደዚሁ በተለያየ አጋጣሚ እየወጣ ይገኛል ረዥም ርቀት ሚሳይሎችን መስጠት በተለይም ለዩክሬን ጨዋታ ቀያሪ ሊሆን ቢችልም ባይችልም፣ ግን ደግሞ ሩሲያ በሶስተኛ ሀገር የተሰጠ የጦር መሳሪያን ተጠቅማ ዩክሬን ጥቃት ከፈጸመችብኝ ዩክሬንን ብቻ ሳትሆን ሌሎች ሀገራትም ጥቃት የሚፈጽሙ ቤት ከሆነ ጦርነቱ ከሶስተኛው ወገን ወይም ደግሞ ያን ጦር መሳሪያ ካቀረበው ጋር ነው የሚል ሀሳብ አላት። በተለይም ደግሞ ኒክሌር የታጠቀ ሀገር ለሌላ ሀገር የጦር መሳሪያ ሰጥቶ ሩሲያን ካስመታ ጦርነቱ ከዛ ሀገርም ጭምር ነው። ወይም ደግሞ የኒክሌር ጦር መሳሪያውን አምን የኒክሌር ጦር መሳሪያም ከሆነ ባይሆንም ሌላ አይነትም ቢሆን የጦር መሳሪያውን ያቀረበ የኒውክሌር ታጣቂ ሀገር ጋር ውጥረት ውስጥ እንደገባው ቆጥረዋለሁ፣ ጦርነት መከፍታለሁ የሚል አቋም ስላላት ከዛ አንጻር ፕሬዚዳንት ዶናልድ ትራምፕ የወሰዱት እርምጃን በበጎው ሊታይላቸው የሚችል ሆኗል። ከውይይቱ በኋላ እንግዲህ ትራምፕ በኤክስ ገጽ ማንነው፣ በትሩዝ ሶሻል ሚዲያቸው ላይ ያስቀመጡት ጉዳይ አለ ዩክሬንና ሩሲያ ባሉበት ይቁሙ የሚል ሀሳብ ሰጥተዋል። ዋዳዝ መንደስ ብዙዎችን እያጠያየቀ የሚገኝ ጉዳይ ነው። ባሉበት ይቁሙ ማለት እንግዲህ ሩሲያ የያዘቻቸውን አራት ግዛቶች የምታውቋቸው ናቸው። እንደውም ሱሚ በሚባለው ግዛት ውስጥ ጠርቃ በመግባት አምስተኛ ግዛትን ወደ መያዙ አዝማሚያ ውስጥ ናት። ሶ ዶናልድ ትራምፕ ይህን ሲሉ ምን ማለታቸው ነው የሚል ጥያቄም እየተነሳ ነው። የያዛችሁትን ይዛችሁ ቆዩ፣ እንግዲህ ሩሲያ የያሽውን ይዘሽ ቆይ ማለታቸው ራሱ ያው ጦርነቱን ያለበትን ደረጃ የሚጠቁም ነው እና በዩክሬናውያን በኩል በእርግጥ እንደ በጎ የሚታይ አይደለም። ግን ትራምፕ ባላችሁበት አቁሙ ሲባል ተኩስ አቁም አድርጉ የሚል ፖዚቲቭ የሆነ አይነት ሀሳብ ተደርጎ ሊወሰድ ይችላል። ግን ከዘለንስኪ ጋር ከመወያየታቸው ቀደም ብሎ የተደረገ አንዳንድ የስልክ ውይይቶችም ግምት ውስጥ ማስገባትም ይሄኛው ጊዜ ሊመጣ እንደሚችል ይነገራል። ቶማሃውክ ነበረ፣ ዘለንስኪ በጣም ረዥም ርቀት ተወንጫፊ ሚሳይል ነው። ያ ማለት ሞስኮውን ከሞስኮን ባሻገር የተለያዩ አካባቢዎችን ሊመታ የሚችል ነበረና ያ ማለት 2500 ኪሎ ሜትሮችን መምዘግዘግ የሚችል የጦር መሳሪያ ስለሆነ የጦር መሳሪያ ሚሳይል ስርዓት ስለሆነ የዩክሬን ጦርነት እንደዚሁም ተስፋ ተጥሎበት ነበረ። መፍትሄ ያመጣልኛል ብላ ዩክሬን አስባ ነበረ። ሩሲያን ለመምታት ያግዘኛል የሚል ሀሳብ ነበራት። ግን እሱን ማድረግ አልተቻለም። የትራምፕና የዘለንስኪ ሚቲንግ በጣም ጥሩ የሚባል አይደለም። በነገራችን ላይ ያ ማለት ከዩክሬን አንጻር ሆኖ ለሚመለከተው ሰው በጎ እንዳልሆነ በግልጽ ያስቀምጣል። የተለያዩ ሀሳቦች ሊመጡ ይችላሉ። ዘለንስኪ በጣም በግልጽ አሳዘኑ። የሚያሳዝኑ ሁኔታ የተናገሩት ዘለንስኪ ሰይስ ሄሀያት ስፖሪን እንግዲህ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያውን ፕሬዚዳንት እንደማይወዷቸው በግልጽ አስቀምጠዋል። አልወደውም፣ ይደብረኛል የሚል ሀሳብ ነው የሰጡት። እንግዲህ ያው ይደብረኛል ነው አልወደውም ሲሉ እና ሙቹዋል ፊሊንግ ፊሊንግ ኢዝ ሙቹዋል አሉ። ከማን ጋር እንደሆነ በግልጽ የሚታወቅ ነውና። ራሳቸው ፑቲንም እንደማይወዷቸው ራሳቸው ዘለንስኪ ይገምታሉ ማለት ነው። እና ዘለንስኪ የሩሲያውን ፕሬዚዳንት ቭላድሚር ፑቲንን እንደማይወዷቸው ሲያስቀምጡ ስሜቱ እኩል ነው አሉ። ስሜቱ እኩል ነው ሲሉ ያው ፑቲን የማይወዱኝም ነው ሌላ ነገር የለውም። እና ይሄኛው ሀሳብ

try to kill all of us ምናምን የሚል ያ ማለት እንግዲህ ያው ፑቲን ይጠላኛል አሉ ራሳቸው ፕሬዚዳንት ቮሎድሚር ዘለንስኪ እንደሚጠላቸው ካወቁ በኋላ ወርባ ዩ ዱሄህምት ይጠሉት አሉ ወይሰው እርሶስ ቢሆኑ የሚል ጥያቄ ሲቀርብላቸው፣ አው እንግዲህ እንዴት ነው የሚወዱን? እሳቸው ይጠሉኛል አውቃለሁ። እኔም ደግሞ የእሳቸው ውስጥ ያለው አንደርስታንድንግ ይገባኛል። ምክንያቱም ሊግ ሁላችንንም እኛን ሊጨርሱ ያሰቡ ሰው ይወደኛል ማለት አልችለም። የሚል ነው። አይ ሀቭ ዘ ሴም አቲቱድ ቱዋርድ ዲስ ማን ነው ያሉት ፕሬዚዳንት ቮሎድሚር ዘለንስኪ። ያ ማለት እንግዲህ እሳቸው ይጠሉኛል፣ እኔም እጠላቸዋለሁ ነው በአጭሩ። ግን ሪፖርትድሊ የሚወጡ መረጃዎች በጣም አስፈሪ ከመሆናቸውም በላይ የእነዚህ አይነት የመጠቃቃት ሂደቶች አሁን ብዙ ጉዳዮችን ታሳቢ ልታደርግ ዓለም እንዳል እንደሚጠበቅባት በግልጽ ያስቀምጣል እና እንደዚህ አይነት ሂደቶችን ለመፍትሄ የሚሰጥ ወይም ደግሞ መፍትሄ ላይ ሊያመጣ የሚችል የፖለቲካ አቋም ያለው ሰው ያስፈልጋል በዛ ቀጠና ተብሎ ይታሰባል። ፕሬዚዳንት ዶናልድ ትራምፕ ደግሞ የተለያዩ ሂደቶችን እየተከተሉ ያሉ ሰው ናቸው። መፍትሄ ያመጣሉም ተብሎ ይታሰባል። ግን ደግሞ አንዳንድ መሬት ላይ ያሉ ሀቆች እጅግ አስቸጋሪ ናቸውና የዩክሬን ፕራይዝ ሪሜንስ አውት ኦፍ ሬች ፎር ናው ያ ማለት እንግዲህ እንደዚህ ይሄ ሲኤንኤን ይዞት የወጣ መረጃ ነው። ያ ማለት ለዩክሬን የተሰጠው ተስፋ አሁን ጫና ውስጥ መግባቱን ወይም ደግሞ ችግር ውስጥ መግባቱን የሚያሳይ ነው። ምክንያቱም ዘለንስኪና ፕሬዚዳንት ዶናልድ ትራምፕ ሲነጋገሩ ይሄኛው የቶማሃውክ ጉዳይ ይሰጣቸዋል ተብሎ ይታሰብ ነበረ፣ ግን አልሆነም። የአሜሪካው ፕሬዚዳንትና የዩክሬኑ ፕሬዚዳንት ዘለንስኪ አንዳንድ ጉዳዮች ላይ ስትመለከቷቸው መልካም የሚባል ግንኙነት ያላቸው ይመስላሉ። ግን ደግሞ በሌላ በኩል ተመልሳችሁ ስታያቸው አንዳንድ ሁኔታዎች ላይ ደግሞ እንደዚህ አለመግባባትና ውጥረት ያለበትን ሂደትና ትሬንድ ሲከተሉ ታያችኋላችሁ። ብዙ ሁኔታዎች ግን የዚህ የመጠላላት አይነት አቋም አላቸው ተብሎ ቢታሰብም በሩሲያና በአሜሪካ መካከል ያለውን ግንኙነት ግን ዳግም የመመለስ የፖለቲካ አውድ ውስጥ ያሉት ፕሬዚዳንት ዶናልድ ትራምፕ እየሆኑ መጥተዋል። ና ይሄኛውን ጉዳይ በቀላሉ ማየት የሚቻል አይደለም። ይሄ ብዙ ሁኔታዎችን ታሳቢ ያደረገ በመሆኑ ማለት ነው። እና ብዙ የዓለማችን መገናኛ ብዙኃን ዩክሬን ቶማሃውክን ማግኘት አልቻለችም የሚል መረጃ ነው የሚያጋሩ ቶማሃውክን ብቻ ሳይሆን ጂኦፖለቲካሊ አንዳንድ ጉዳዮችን ግምቱ ስናስገባ ከቶ ሻገር ባሻገር በጂኦ ፖለቲካው መንገድ ፕሬዚዳንት ዶናልድ ትራምፕ ወደ ፕሬዚዳንት ቭላዲሚር ፑቲን ያዳላ አቋምና የፖለቲካ አውድ ውስጥ ናቸው የሚለውን ሊያጠናክር ይችላል ና ይሄ አስፈሪ ሂደቶችን የሚከተል ወይም ደግሞ ጀርባ ተሰጣት ዩክሬን ለማለት የሚያስደፍር የፖለቲካ አውዶችን በተለያየ አቅጣጫ ለማየት የሚያስገድድ ቢሆንም፣ የብዙ ሁኔታዎች ግን ዶናልድ ትራምፕ ራሳቸው የሚሄዱበትን ነገር ራሳቸው በራሳቸው መንገድ የሚወስኑትን ብቻ ሳይሆን የኮንግረሱን የላይኛውና የታችኛው ምክር ቤት ግምት ውስጥ ያስገባሉና፣ ትራምፕ እንደዚህ አይነት ሂደቶችን ሁለታችሁም ጦርነቱን ማቆም አለባችሁ፣ ለጉዳዮች መፍትሄ መስጠት አለባችሁ የሚል ሀሳብ ቢሰጡም፣ ግን የመካከለኛው ምስራቅ ጉዳይም ወይም ደግሞ የተለያዩ አካባቢዎችን፣ ቀጠናዎችን ጉዳዮች መፍትሄ መስጠት አለብኝ የሚሉ ፕሬዚዳንት በመሆናቸው ይሄኛውን ቶማሃውከን አሳልፈው ከሰጡ በኋላ ሊፈጠር የሚችልን አንዳች አስቸጋሪ ሁኔታዎች እንደዚሁም ደግሞ ብዙ አጋጣሚዎችን ማየትና ማሰላሰል ይጠበ በቅባቸዋል ። ምክንያቱም እሳቸው ባሉትም መንገድን ብቻ ሳይሆን ኮንግረሱ በሚነግራቸው ኮንግረሱ በሚፈልግበት መንገድ እንደዚሁ ደግሞ ሀሳብ የመስጠት ግዴታም አለባቸው እና ይሄን አሁን ራሳቸው የሚወስኑት ብቻ ሆኖ ስለማይመዘገብ ነው። በጣም ብዙ ሰዎች በተለያየ ጫና ውስጥም ቢሆን ሀሳባቸውን እያጋሩ የሚገኙት እና ይሄኛው ጦርነት ላይ ያለች ሀገር ወይም ደግሞ ከጦርነት ውጭ ያሉ ሀገራት የሚያደርጉት የፖለቲካ እንቅስቃሴም አይደለም። ፕሬዚዳንት ዶናልድ ትራምፕ እንደምታውቋቸው አሜሪካን ታላቅ ማድረግ ውጠናቸው ነው። አሜሪካን ታላቅ ሲያደርጉ ደግሞ በተለያየ ሂደት በተለያየ አጋጣሚ መመልከት የሚፈልጉ ሰው ናቸው እና ግራ ቀኙን ተመልክተው በዚህ ልክ ደግሞ አሁን ቶማሆክን አልሰጥም የሚል ሐሳብ ደግሞ ሲሰጡ ፕሬዚዳንት ዶናልድ ትራምፕ ብቻቸውን መወሰን እንደሌለባቸውም የሚጠቁም ነው። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ብቻ ከለከሉኝ ብለው ራሳቸው ፕሬዚዳንት ቮሎድሚር ዘለንስኪ ፖለቲካቸውን ወይም ደግሞ እጃቸውን አጣጥፎ እንደማይቀመጡ ይነገራል። ግን ደግሞ በጣም ብዙ አዳዲስ ነገሮች አሉ። ዘለንስኪ ስራቸውን መስራት ይጠበቅባቸዋል። ስራቸውን ሲሰሩ ግን እንደዚህ ዝም ብሎ በሚነጋገሩበት ልክ ወይም ደግሞ አውሮፓ ህብረት በሚሰጣቸው ተስፋ ልክም ሳይሆን በተለየ አጋጣሚ ሊመለከቱት የሚችሉ ሀሳቦችን ማጋራት ያስፈልጋቸዋል። ምክንያቱም አሁን አውሮፓ ህብረት እንደምታውቁት ሀያ ሰባት አባላት ሆኖ የዩክሬንን ጉዳይ የዩክሬንን ኬዝ በተለየ መንገድ ማየት ይፈልጋል የአውሮፓ ህብረት ደግሞ ይሄን ይሄን አሁን የሚያዋጣውን የፖለቲካ መንገድ የሚከተሉ የሆኑ ስላልመጡ የዘለንስኪንም የፖለቲካ አጋጣሚዎች በተለየ ሂደት ሊመለከቱላቸው ይሞክራሉ። አንዳንድ የማግባቢያ ሰነድ የመሳሰሉ ጉዳዮችንም ሊያስመለክቱ ይችላሉ። ግን ትራምፕ ቱፖይንት ዜሮ የሚባል ፖሊሲያቸው ደግሞ ወይም ዲፕሎማሲያቸው ሼክን አፕ ዲፕሎማሲ የሚሉ ሀሳቦች እየወጡ ነበረም። ምክንያቱም ይሄ ምናገኘ ከሌ ከሌ ምናጣ የሚሉ ጉዳዮችንም ብቻ ሳይሆን ትሬንዶች እየተለወጡ አስቸጋሪ ጊዜዎች እየመጡ መሆኑን ታሳቢ ማድረግም ስለሚያስፈልግ ነውና እንደ አንዳንድ ጉዳዮች ዝም ብሎ በዓለም ላይ የሚታዩ የሚፈጠሩም አይደሉ። ምክንያቱም እንደነ ቻይና፣ ሩሲያና ኢራን እንደዚሁም ደግሞ ሰሜን ኮሪያ ያሉ አገራት አንድ ላይ ሆነው የአሜሪካን ፖለቲካ ጫና ውስጥ ለማስገባት ሙከራ እያደረጉ ነው እና እሳቸው ፕሬዚዳንት ዶናልድ ትራምፕም ይሄኛውን ደግሞ በተለየ መንገድ ይዘው የአሜሪካን ታላቅነት ድጋሜ ማምጣት፣ አሜሪካ ግሬት መሆን አለባት ብለው ሲያስቡ ደግሞ በትክክልም የአሜሪካን ታላቅነት ማስመስከር የሚችል አውደን መፍጠር አለባቸው እና በዚህ ልክ ቃኝተው አንዳንድ ጉዳዮችን እያደረጉ እንደሆነ ሳይታለም የተፈታ ነው እና ይሄኛው ብዙ የመገናኛ ብዙኃን በሚያቀርቡት ልክ ወይም ደግሞ አንዳንዶች ስጋት አለብን በሚሉት ልክም ብቻ ሳይሆን ብዙ ሁኔታዎችን በአጋጣሚ የማየት የፖለቲካል አውዱን ወይም ደግሞ ኢምፕሬሽኖቹን የመቀየርም አኬድ ያለው ስለሆነ እነዚህ እነዚህ ብዙ ብዙዎች በጣም በጥያቄ መልክ የሚያዩት ነገር ሆኗል እና ምንድን ነው ይሄኛው ምን ምን ሊያመጣ ይችላል የሚለው በጣም የተመሰጠና በእርግጥም ሌላ አይነት መንገድ እንዲኖረው ያደረገ ስለሆነ ምን ያህል የፖለቲካ ጥቅም አግኝተዋል፣ ምን ያህል አስቸጋሪ ሁኔታዎችን ፈጥረዋል የሚለውንም እንደዚሁ ግምት ውስጥ እያስገቡ የሚነጋገሩ ሀይላት አሁን በግራም በቀኝ በስተዋልና ይሄኛውን አውድ መፍጠር እንዳለባቸው ነው ሁሉም እየተነገራቸው ያለው ግን ደግሞ ነ ፕሬዚዳንት ዶናልድ ትራምፕ ይሄኛውን ብቻ መርጠናል፣ ከዚህ አንጻር ብቻ እንሰራለን ወይም ደግሞ የሚያዋጣን አብሮ ሩሲያ ጋር መስራት ነው የሚል ከሆነ ደግሞ ምንም ማድረግ አይቻልም። ምክንያቱም የዓለምን ፖለቲካ የሚመሩበት መንገድ የዓለምን የፖለቲካ አውድ ወይም ደግሞ የዓለምን ውሏ ምን ይመስላል አንዱ ተመኝቶ አንዱ ያጣባትን ሂደት ዓለም ላይ ይፈጥራሉ የሚሉ እንደዚሁ ደግሞ አስቸጋሪ ሁኔታዎች ስላለ የመፋጠጥ ፖለቲካው በግራም በቀኝም አሁን ብዙ ነገሮች እንዲፈጠር ያደረገ ነውና። ይሄ ምንድን ነው አውዱ? አንዳንድ የፖለቲካ መስኮች ተፈጥረዋል ወይ ወይም ደግሞ ማስተካከያ ተደርጎባቸዋል ወይ የሚሉት ደግሞ በዚህ በተለየ የዓለም የፖለቲካ ግንዛቤና የማሰላሰል ሂደት ውስጥ አብረው የሚታዩ ወይም የሚጠቀሱ ናቸውና ምንድን ነው የሚለውን አሁንም በስፋት ማየት በጣም እጅግ አስፈላጊ ሆኖ ተገኝቷል። የሩሲያ ጉዳይ ከሰሜን አትላንቲክ የጦር ጥምረትም ጋር አብሮ የሚታይ ነው። በሰሜን አትላንቲክ የጦር ጥምረት ኔቶ፣ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን እንደምታውቁት በ1949 አስራ ሁለት ሀገራት ሲመሰረት ሁለት ከሰሜን አሜሪካ ራሱ አሜሪካ ና ካናዳ ከዛ ሌሎቹ አውሮፓውያን እንደምታውቁት ጀርመን እንግዲህ የጀርመን ያው ኦፍኮርስ ኤዥያም ናት የአውሮፓም ስሜት አለ ትላለች። ኦፍኮርስ ኤዥያ ነች እነሱ አሉ። አስራ ሁለት ሀገራት ሲመሰረት ዋነኛው አላማው የወቅቱን ሶቪየት ህብረት ወይም ደግሞ ዩኤስኤስአርን መግታት እንዳትንቀሳቀስ ማድረግ የሩሲያን አቅም ወይም ደግሞ የመስፋፋት ፖለቲካ እሱን ጫና ውስጥ የማስገባት ውጥን ያለው ነበርና በዛ ልክ ነበረ። ብዙ ሂደቶች፣ ጉዳዮች እንትን ሲባል የነበረው ና ይሄ በጣም አወዛጋቢ ሂደቶችን የተከተለ ጊዜ ነበረ። መፍትሄ ማምጣት ይቻላል ወይስ አይቻልም የሚለውንም እንደዚሁ በተለያየ አቅጣጫ ሰጎች ሲመለከቱት ነበረ። ና ይሄኛው ምናልባት የብዙዎች ጥያቄ ሊሆን ይችላል ብዙዎች የሚያነሱት ብዙዎች ደግሞ ይሄ ልክ ነው ወይስ አይደለም በሚል በጣም ሂሳባዊ ስሌቱ የተዛባ የፖለቲካ መድረክን የፈጠረ ነበር ና ያ ምንድን ነው የሚለውንም የሚያሳይ ነበረ። እንደዚህ እንደዚህ አይነት ሂደቶችን ተከትለው ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕም አሁን መፍትሄ ያስፈልጋል ለዓለም ፖለቲካ አሉ። ምን አይነት መፍትሄ የሚል ጥያቄ ሲነሳላቸው ደግሞ እሳቸው መፍትሄ ብለው የሚያቀርቧቸውን ጉዳዮች የምታውቋቸው አይነት እየሆኑ መጥተዋል ና ይሄ ምናልባት የማታለል ፖለቲካ በዝቷል ዓለም ላይ ስቲልዝ የሆነውን ወይም ደግሞ የማይንቀሳቀሰውን የሆነ ቦታ የተሸከለውን ፖለቲካ መፍትሄ ማሰጠት አለብን ብለው ለሚያስቡ ኃይላት ደግሞ እጅግ አስቸጋሪ የሆነ በመምጣቱ ነውና የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የኔቶ ጉዳይ፣ ምክንያቱም ሩሲያ ጥቃት የሰነዘረችው ዩክሬን ላይ የሰሜን አትላንቲክ የጦር ጥምረት እንግዲህ ዩክሬን ሊቀላቅላት ይፈልጋል። አውሮፓ ህብረትም የተለያዩ እንቅስቃሴዎችን ጀምረዋል በሚል ስጋት ነው። ቀደም ሲል ያነሳሁላችሁን የሰሜን አትላንቲክ የጦር ጥምረት ሲመሰረት ሩሲያ ስጋት ናት፣ ሶቪየት ህብረት መስፋት የለበትም የሚል ጥያቄ ስለነበራቸው እሱን ትሬን እንዳሁን ማስቀጥለውታል በሚል ነው እንግዲህ አሁን ሰላሳ ሁለት ሀገራትን አንድ ሩሲያ ትቋቋማለች ወይ አትቋቋምም? በግልጽ ለመናገር ምክንያቱም ሩሲያ በጣም ከባድ የምትባል ሀገር በዓለማችን ላይ ቁጥር ሁለት የጦር አቅም ያላት በኒክሌር ደግሞ ቁጥር አንድ ሆና የተቀመጠች ሀገር ናት። ግን ደግሞ በሩሲያ ዩክሬን ጉዳይ ላይ የምንመለከተው ነው እንጂ እንደ አሜሪካ ያሉ ጀግና ጀግና አም ሶሪ ፎር ደ ወርልድ ጀግና የሚለው ሳይሆን እንደ አሜሪካ ብርቱ የፖለቲካ የኢኮኖሚ ወይም ደግሞ በጣም ብዙ ነገር የዳበረ ዴቨሎፕድ የሆነ ኔሽን ጋር የምታደርገው ጦርነት ከሆነ መጠፋፋት ነው ሊሆን የሚችለው። ሩሲያም የዋዛ አይደለችም፣ አሜሪካም ደግሞ የምታውቋት የዋዛ አይደለችም። ስለዚህ እንዲህ አይነት ነገሮች ደግሞ ሌሎች ሀገራት ሰላሳ አንዱ ከአሜሪካ ጋር ከተቀላቀሉ በእርግጥም ለፕሬዚዳንት ቭላዲሚር ፑቲን ፈተናቸው ይሆናል እና አልወደውም፣ ይወደኛል ምናምን የሚባሉ ቀላል ፖለቲካዎች እንደዚህ የተሳፉ እየሰፉ እየተለጠጡ ወደ ሰሜን አትላንቲክ የጦር ጥምረት አሊያም ደግሞ ወደ ሆነ አቅጣጫ ሊሄዱ የሚችሉ እንደሆነ በግልጽ የሚያሳይ ነው እና አንዳንዶቹ ሂሳባዊ ስሌት ተሰርቶላቸው የተቀመጡ ናቸው ነገ ከነገ ወዲያ ሊፈነዳ የሚችል ቦምብ አለ ተብሎ በአሜሪካ ና በሩሲያ ፖለቲከኞች መካከል እንደዚሁ ተጠጋግኖ የተቀመጠ ሂደት ነበረ ግን አሁን እነ ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀት እነ ፕሬዚዳንት ቭላዲሚር ፑቲን የሚሄዱበት ርቀት የሞስኮው ና የዋሽንግተንን ፖለቲካ ፖለቲካዊ ግንኙነት ማስቀጠል እንጂ እንደሚባለው የሩሲያ ዩክሬን ጦርነት መቋጨትን ብቻ ስላልሆነ አንዳንድ ጉዳዮች በጣም ታሳቢ መሆን እንዳለባቸው ይነገራል። ግን ደግሞ በብዙ መንገድ በብዙ አቅጣጫ ለሚመለከተው ኃይል ይሄኛውን ጊዜ መቋጫ መበጀት እንደሚያስፈልግ ሳይታለም የተፈታ ያደርገዋል። ይሄ በደብዳቤ የተቀመጠ ይሄ በውል በሰነድ መልክ የተቀመጠ ሳይሆን አንዱ ከሌላው ላይ ደግሞ እንደዚህ የሆነ ትክክለኛ ፖቴንሻል አለ ተብሎ የሚታሰበውን የፖለቲካ አውድ መቋጨት ወይም ደግሞ መዝጋት አንዳንድ ውጥረቶችን በትክክልም ይሄ በዚህ ልክ ስጋት ነው፣ ይሄ በዚህ ልክ ያስፈራል፣ ይሄ በዚህ ልክ እንደዚህ አይነት ጫና አለው የሚሉ ጉዳዮችንም ግምት ውስጥ ማስገባት ያስፈልጋል። ና በዚህ በዚህ የፖለቲካ ሂደትና አውድ ላይ ያሉ አገራት በመሆናቸው ራሳቸው ፕሬዚዳንት ዶናልድ ትራምፕ ምን ማድረግ እንዳለባቸው፣ ራሳቸው ፕሬዚዳንት ቮዶሜ ዘለንስኪ ምን ማድረግ እንዳለባቸው እስከሚቸገሩ ድረስ የዩክሬን ጉዳይ አሁንም አሳሳቢ ሆኖ የቀጠለው ና ይህን ግራ ቀኝ የተመለከተ ፖለቲካን መከተል ራሳቸው ፖለቲከኞች ብቻ ሳይሆን ዓለም ዓለም ላይ አሉ የተባሉ ቻይናን ጨምሮ ወይም ደግሞ እነ ፈረንሳይ እነ ብሪታንያ የመሳሰሉ አገራት በጉዳዮች ላይ መፍትሄ መስጠት መቻል አለባቸው እንጂ እንደው አሁን ባለው ሁኔታ እነዚህ ኃይላት ቀላል እያሰቡ ኢሚዲየት ሪሊዝ ኦፍ እንደዚህ ወታደሩ መለቀቅ አለበት ይሄኛው በዚህ ልክ ነው እንደዚህ ምናምን በሚሉ በተጠጋገነ ፖለቲካ ሳይሆን በትክክል መሬት ላይ ያረፈ ወይም ደግሞ ለዓለምም ሆነ ለራሳቸው ለዩክሬናውያን መፍትሄ ሊሰጥ የሚችል መንገድን መከተል ያስፈልጋል እንጂ አሁን ተሳካ አልተሳካም የሚባልበት ደረጃ ላይ እንዳልሆኑ ራሳቸው ዘለንስኪም ያምናሉ። ግን ብዙ ጉዳዮች የመካከለኛው ምስራቅን ውጥረት ይዘው ነው ፕሬዚዳንት ዶናልድ ትራምፕ ፊታቸውን አዙረው ለመፍትሄ ደግሞ ወደ ሩሲያ ዩክሬን ሄጃለሁ የሚሉት ያው የመካከለኛው ምስራቅ ጉዳይም እንዳለ ሆኖ ውጥረቱ ሌላ መልክ እየያዘ ባለበት ሰዓትና አጋጣሚ ነው። አንዳንድ የፖለቲካ ሰዎች ደግሞ ለመፍትሄም የሚመስል እንደዚሁም ለጫናም የሚመስል አንዳንድ ጥያቄዎችን እያነሱ የሚገኙት እና ብዙ ነገሮች አሁን በሂሳባዊ ስሌት እየወጡ ይገኛልና ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላዲሚር ፑቲን ሲገናኙ ደግሞ መፍትሄ ሊያመጡ ይችላሉ ተብሎ ይታሰባል። ያም ሆኖ ግን ሩሲያን ብትሆን አሁን የጀመረቻቸውን ወይም ደግሞ አሁን የያዘቻቸውን ግዛቶች ግዛት የማትወጣ ከሆነ ወይም ደግሞ እነዚህን ግዛቶች በመደራደሪያነት በተለየ አቅጣጫ ማየት ካልቻለች እንደዚሁም ወጠኝ የምትል ከሆነ ማንም ቢሆን አክሰፕት ላያደረጋት እንደሚችል ማንም ሊቀበላት የማይችል አገር ትሆናለች። በዛ ላይ ደግሞ አሜሪካ ጋር መጣላት ደግሞ የተኛውም አገር በየተኛውም አገር ዲፕሎማሲ አሜሪካ ጋር ግጭት ውስጥ መግባት የሚያስከፍለውን ዋጋ ያውቃሉና ሁሉም ሀገራት በእንደዚህ አይነት ያልተመቸ ሂደት ውስጥ የመግባት ፍላጎትም ያላቸው አይመስልም። ግን ደግሞ በፖለቲካው መንገድም ሆነ በሌላ አቅጣጫ አንዳንድ ሁኔታዎችን መመልከት እንደዚህ አይነት ጊዜያትን ሊያመጣ እንደሚችል በግልጽ እና ብዙ ሰዎች ብዙ ሀሳቦችን ሊያነሱ ይችላሉ። ግን የሁለቱ አገራት ጉዳይ የሩሲያና ና ዩክሬን አስፈሪ ሆኖ መቀጠሉን የሚጠቁም ያድርገዋል ወደ ተመልካቾቻችን እንግዲህ የተለያዩ ሀሳቦችን ማጋራታችን እንቀጥላለን። ላይክ ኮመንት ሺር ማድረጉን ቀጥሉ። ቢካዝ ዊ አር ቱጌዘር። ቢንያም ካሴ ነበርኩኝ። ታንክ ዩ።